ዛሬ ጉድ አየን። በማን ቤት? በሁለት ሰው ቤት ጉድ አይተናል፣ በፈረንጁ ቤት እና በሄርሜላ ቤት። እንግዲህ ሄርሜላ ልትመታ ልትመታ ልትመታ ተሞከረች ማለት ነው። አልተመታችም ግን። ማን መነካት የለም ግን፣ ብትደለዝ ጥሩ ነበር። በጣም ደስ ይለኝ ነበር ማለት ነው። እሳ መደለዝ ነበረባት፣ እንደ በርበሬ ማለት እንደ በርበሬ መደለዝ ነበረባት። ተረፈች ተረፈች ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድና ተከበራችሁ ቤተሰቦች፣ እንዴት ናችሁ? ማናችሁ? ሰላማችሁ ይብዛልኝ። እንግዲህ ቀባቀባ እያላችሁ ላይክ አርጉ ማለት ነው። ረስታችሁኛል ይመስለኛል ማለት ነው። ጠፍቻለሁ አውቃለሁ ማለት ነው። ጠፍቻለሁ እንግዲህ ሲኖረደለ እንደሚመጣ መኖሬስ መች ታወቀና። እንግዲህ ወደ ጉዳይ ልግባና ዛሬ እንደውም በቢንያም ቤት ሄርሜላ ተጠርታ ነበር እዛም ስት ብትደረግም አይገባትም ማለት ነው። የእሳ የእሳ ፍጥጫ እና የእሳ መከራከር ከሁሉም ሰው በላይ ሆነዋል ማለት ነው በቃ። በነገራችን ላይ ስላልተገረዘች ነው እኮ አልተገረዘችም። ምንነቱን አታቀው ማለት ነው። እንዴት እንዴት እንደሚያረጋት፣ እንዴት እንዴት እንደምትሆን አታውቅም። ስለዚህ አልተገረዘችም። በቃ አልተገረዘችም ማለት ነው። ስለዚህ በቢኒ ቤት ቢኒ ተይ፣ ከነሱ ውየት ውጪ፣ ውጪ። እኔ በእነሱ ውየት አልገባሁም። ከዱሮ ጀምሮ የተጣሉ ነው። እኔ ከመጣው በኋላ አይደለም። እኔ ትላንት መጥቻለሁ። እንዲ ብያለሁ፣ እንዲ ብያለሁ ብላ ክርክር፣ አቤት ክርክር! አይሰለቻትም። በቃ በጨው ታጥባ በበርበሬ ታጥና፣ በቃ እንደዛ ሆና ነው ምትመጣ ማለት ነው። በቃ በርበሬ አያቃጥላትም ማለት ነው። ወይኔ ወይኔ ወይኔ ምጥምጣ ስትጨምሩባት አጠገባቸው እያላችሁ ልጆች ማለት ነው። በሳ በአይና ምጥምጣ ጨምሩ ውስጥ አያማትም ማለት ነው። በቃ ቢያማት ኖሮማ ይሄ ሰ ሁሉ ሲወርድባት የአማትና ዞር ትል ነበር ማለት ነው። እንግዲህ በቢኒ ቤት ተከራክሮ ቢኒን አንቀሃለው ብላ ተሰዳድቦ ወጣ ማለት ነው። ወደ አብረሽ ቤት ደግሞ ጎራ ሲሉ ማለት ነው። በቃ አብረሽ ቤት መቼም አብረሽ የሳ ሁሉ ነገራ ማለት ነው። ሁሉ ነገራ ምስጥሯ ማለት ነው። ቪዲዮ ጀምሮ ጠብቋታል። ደውላ እንደዚህ ያደረጉኝ፣ እንደዚህ በሉኝ፣ እንደዚህ ጠበሱኝ፣ እንደዚህ ቆነጥጥኝ ያለች ደውላለት እሱ ቪዲዮ አስተካክሎ ቀቢዱ የሰራ ጠበቃት። እየሮጠች እንዲያደረጉኝ ስንስር ስንስር ነው ምንድን ነው፣ በእኛ ሀገር ምን ነበር ስሙ? ሊፉ እንደዚህ ነበር፣ ተበላሽቶ ነበር፣ እንዲሆኖ ነበር፣ እንደዚህ ሆኖ ነበር ብላ እንደሮጠ ሰው እንደተበደለ ሰው ማታል አብርሽ ነግረዋል። አጅሪ አብርሽማ እሳት ለብሶ እሳት ጎርሶ እነቤኔን ጠበቃቸው። ለምንድን ነው እንዲ የምታረጉት? ሜናት አትፍታ ነው። ምን እንዲ አድርገ ነው በቃ እሱ በቀ ሌላ ሰው ሆኖ በቀ በቃ ምን ልበላችሁ። አለዚህ ይላል ማለት ነው። አንተ ያንቴን ትዳሬ እንደበተኝ እንደ በተነች አላወቀም ማለት ነው። አብርሻ አያውቅም። በህልሙ ነው እኮ ምንመጣ፣ በህልሙ ነው የሚናገረው ማለት ነው። ስለዚህ ይሄን ሁሉ ይሄን ሁሉ ሰው እየሰደባት ራሱ ለምንድን ደሞ እየሰደባት፣ በቃ እኔ የሚያረገው ነገር ከሳና ከኔ የምናረገው ነገር እንደዚህ ተጠልቷል ወይ እንደዚህ ነው ወይ እንደዚህ ነን ወይ ቢሎ ራቂላት ነበር ማለት ነው። ስለዚህ አያቅም በቃ እሱ በህልሙ ነው የሚመጣ ሚዲያ ላይ ማለት ነው። አውቆ አይደለም በቃ ወይም ተኝቶ ነው ወይም በቃ አያቅም ማለት ነው። ስለዚህ እንደዚህ እሳ እንደ ህፃንም የተሳደበች ነበር ማለት ነው። እንደ ህፃን ነው። እንደ ህፃን እንደ ህፃን ከዛ ድብድብ ተነሳ ማለት ነው። እንደውም ዛሬ ተርፋለች፣ ዛሬ ተርፋለች ማለት ነው። በአብረሽ ውስጥ ተወሽቃ ውስጡን ገብታ ስሩን ገብታ በ እሳ እንደ ህፃን እነሱን እንደ በእጃ እንድዚህ እያደረገች እንትንትላለች ማለት ነው። ታናዳቸዋለች ማለት ነው። ይሄ አግባብ አይደለም። አንቺ ደግሞ በቃ ስላልተገረሽ፣ በቃ እንደ ፍላጎችሽ እናት ቆንጭጣ አባት ገርፎ አላሳደገሽ። በ እንደ ፈለግሽ ነው እዛ ከሀያትሽ ቤት እንደ ፈለግሽ ሀያትሽን የገለመሽ ውሳን እንደፈለግሽ ረግጠሽ ወጣሽ ነው እያደግሽ ማለት ነው። አለዛማ ለሰው ክብር ኖረሽ ነበር ማለት ነው። ለኮመንታተሮች ቦታ ተሰጭ ነበር ማለት ነው። ይሄ ሰው ሁሉ ወረደብኝ ብለሽ ጥፋትሽን ታምኝ ነበር ማለት ነው። ስለዚህ በቃ ይሄንን መስማት ማያትም በቃ በሰውነትሽ ላይም ምንም ነገር ስለማይመስልሽ አንቺ በቃ ሌላ ሰው ነሽ ማለት ነው። በቃ ሌላ ሰውነሽ ሴትም አይደለሽም ወንድም አይደለሽም። በቃ ሌላ ሰውነሽ ማለት ነው። አቢት አቢት እዝጎ እዝጎ እዝጎ እዝጎ እዝጎ እዝጎ ምን አይነት በየአይነት ናቸው። ሁለቱም በያይነት ናቸው። ወላ ብርሽ የምትሉት በቀውስ በህልሙ የሚመጣው በህልሙ የሚናገረው በጨለማ ሮታ ጋ ይሄዳል። በብርሃን ብርሃን ጋር ይመጣል። በቃ በብርድ ደግሞ የሆነ ቦታ ይሄዳል። በቃ በያይነት ነው ማለት ነው። አይ አብረሽ በየአይነት አቱን በየአይነት አቱን ማለት ተመለስ፣ ወደ ቃልቤ ተመለስ። የማታቸው ደግሞ የተክተኩ አንድ ላይ እንደዚ እንትን ሲወዳደሩ አይቼ ደግሞ እነዚህ ትቤተኞች እኛን ቀን ቀን እያቃጠሉ ማታ ማታ አብሮ ነው እንዴ ብዬ በቃ አልፌው ነበር። ደግሞ አሁን ማለፍ አልቻልኩም ማለት አልቻልኩም፣ አልቻልኩም በቃ ይችን ሄርሜላ ማያት ቦታ ቤት ሊሄድ ማለት ነው። እውነት ማን ነው የተናደደው? እንደኔ ፈረንጁ ነው ማለት ነው። ቢንያም ትንሽ ይሻላል በቃ ዋጣ አረጋል ማለት ነው። ፈረንጁ ግን አልቻልም። ፈረንጁ እንደውም ሊጠፋ ጥፋት ነበር። አብረሽ ጥብቅ አርጎ እንደ ድመት ጥብቅ አርጎ ይዞ ነው የመለሰው ማለት ነው። እውነት ዛሬ እንደው በደረሰባት ብዬ ነበር። ትንሽ ትንሽ ላጥ ላጥ ማረጋት ብዬ ነበር። ተርፋለች ማለት ነው። አትመታ የምትሉት ላይክ አርጉ፣ አትመታ ለምን ትመታለች የምትሉት ላይክ አርጉ። ሄ ገባ ገባ ባሉና አበረታቱኝ፣ ላይክ አርጉኝ፣ ሽራ አድርጉልኝ፣ እንዳልጠፋ እንዳልጠፋ አድርጉኝ ማለት ነው። ወዳችኋለሁ። ውድድ ውድድ ንኙን ያረጋችሁ ሰላማችሁ ያብሳለኝ። ሰላም ለሀገራችን ሰላም ለእናንተ የተመኘው ማለት ነው። እውነት ለመናገር ሄርሜላ ሄርሜላ ባቄላ አይደለች። ባቄላ ያልተቆላ ባቄላ እንደፈራ ነገር አንገት ሁለት አንድ በግ አንድ በሬና አንድ በግ እዝጋ አሉ ማለት ነው። ደሞ በአንገታቸው ገመዳሪክ ያለው ማለት ነው።

ያኔ እንደዚህ እያማረ የእሷ እጅ እንደዚህ የሆነበት ምክንያት ለኔ ለማማር ብላ ነው፣ ለእኔ ብላ ነው፣ ለእኔ ብላ ነው ብላ እያወራ ነበር ማለት ነው። ምስት ለልጅ ብላ የምደክመው ምስቲስ ስለዚህ አያምርብ። የእናትን ድንቀቶች ትናገር አያምርብ። እውነት አያምርብ። አንድ ወንድ ልጅ ሚስቱን ሲያከብር ነው እናቱንም ሲያሞግስ ደስ የሚልለት ማለት ነው። ሚስቱን ወደ ታች ያለ፣ ሚስቱን የጠላ ሚስቱን ሲደክሙ አንድ ቀን አይዞሽ የደከምሽ ነው እያለ እናቱን ቢያሞግስ አይመስልም ማለት ነው። ለሰው ምሳል ነው ማለት ነው። እናትነት ማለት ከባድ እንደሆነ መግለጽ ነበረብ እናት ሁሉም ደክማ ነው ልጇን የምታልደው፣ የምታረግዘው፣ የምታሳድገው ከፈጣሪ በታች ማለት ነው። ግን እናት እዛ ጋር ብታሞግሳት በአንድ በኩል ልታሞግሳት እኛ ደግሞ በአንድ በኩል ደግሞ ሌተኛው የሴት ክብር ላለው እናትነት ካወቀ ለምንስ የልጁን እናት የሚለው ይዘናል። ጨርሻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ